ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርብናል። በቅድሚያም አርዕስተ ዜና። ሀገር በቀል እውቀቶች የተለያዩ ችግሮችን ከመፍታት አንጻር ጉልህ ሚና ያላቸው በመሆኑ ለዘርፉ ትኩረት ሊሰጥ እንደሚገባ ተጠቆመ። የዱራሜ ከተማን ገጽታ የሚቀይር እና እድገቷን የሚያፋጥን የ25 ኪሎ ሜትር የኮሪደር ልማት ስራ እየተፋጠነ መሆኑን የከተማ አስተዳደሩ አስታወቀ። ሀገራዊ የምክክር ኮሚሽን በኢትዮጵያ አለመግባባቶችን ወደ ውይይት በማምጣት በዘላቂነት ለመፍታት በሚደረገው ጥረት የበኩሉን ሚና እየተወጣ መሆኑን የኢትዮጵያ መምህራን ማህበር አስታወቀ። ከውጭ በካናዳ ጠቅላይ ሚኒስትር ማርክ ካርኔ የሚመራው ሊብራል ፓርቲ የሀገሪቱን አጠቃላይ ምርጫ ማሸነፉ ተገለጸ። ከዜናዎቹ ጋር ምንትዋብ ኢያሱ ነኝ። ወደ ቀዳሚው ዜና አመራለሁ። ሀገር በቀል እውቀቶች የተለያዩ ችግሮችን ከመፍታት አንጻር ጉልህ ሚና ያላቸው በመሆኑ ለዘርፉ ትኩረት ሊሰጥ እንደሚገባ ተጠቆመ። ለዝርዝሩ ቤተልሔም ደመቀ በህብረተሰብ ውስጥ ያለውን ሀገር በቀል እውቀትና ክህሎት በመለየትና በማልማት ለትውልድ ለማስተላለፍና ለመጠቀም መንግስት በርካታ ስራዎችን እየሰራ ይገኛል። ይህን ሁለ ገብ ጠቀሜታ ያለው ሀገር በቀል እውቀት አጠቃቀምና አጠባበቅን በተመለከተ በዋቸሞ ዩኒቨርሲቲ አሲስታንት ፕሮፌሰርና መምህር የሆኑት ዶክተር ነጋልኝ አወቀ ከሀዲያ ቴሌቪዥን ጋር ባደረጉት ቆይታ ስለ ሀገር በቀል እውቀት እንዲገልጻሉ። ሀገር በቀል እውቀት ማለት በተወሰኑ አካባቢዎች ላይ ለምሳሌ ኢትዮጵያ ላይ 80 ብሄር በላይ አለ። እያንዳንዱ ብሄር አገር በቀል እውቀት አለው። እያንዳንዱ የተለያየ አገር በቀል እውቀት ነው ያለው። ከዛ በኢኮኖሚያዊ በፖለቲካዊና በባህላዊ ወይ በማህበራዊ ገጽታዎች ዙሪያ ላይ የሚያጠነጥን ይሆናል። ይሄም ሲሰራ ባህላዊ በሆነ መንገድ ወይም በተወሰኑ ሰዎች የሚያጠነጥንና የሚተገበር እውቀት ነው። ሀገር በቀል እውቀቶች በሀገር ተወላጆች ማህበረሰቦች በተፈጥሮ መካከል ያለውን የተወሳሰበ ግንኙነት የተወሳሰበ ነው። ከተለያዩ እዚህ ጋር የመጀመሪያው ላይ አስቀምጭ የነበር ፒፕል ኤንድ ባዮታ የሚለው ከተፈጥሮ ጋር የተገናኘ ትልቅ እውቀት ነው ያለው። እምቅ ሀብት ማለት የሰው ለብዙ ጊዜ በትልቅ ኤክስፒሪንስ የመጣ የጄኔሬሽን እውቀት ነው። ያንን እውቀት በተለያየ አቅጣጫ እንጠቀማለን። ኋላ እናያለን። ህዝቡ እንደ እሴት ጠብቆ ለብዙ ጊዜ አድርሶታል። ብዙ ጊዜ እነዚህ ሀገር በቀል እውቀቶች በጣም ጠቃሚ ናቸው። ሀገር በቀል እውቀት ማለት ደግሞ ሌላው ህዝባዊ የታሪክ የባህል የምድርና የፍጥረት ሀብት ትምህርት ግንዛቤ መረዳት ነው። ሀገራችን ከምትታወቅባቸው ሀገር በቀል እውቀቶች መካከል የባህል ሕክምና፣ የተፈጥሮ ሀብት ጥበቃ ቁጠባ፣ ባህላዊ አስተዳደር ስርዓት፣ ዘመን አቆጣጠር፣ እደ ጥበብና የእርቅ ስርዓት ተጠቃሽ ናቸው። ሀገር በቀል እውቀቶች ሀገራዊ ችግሮችን ከመፍታት አንጻር ጉልህ ሚና ያላቸው በመሆኑ ለዘርፉ ትኩረት ሊሰጥ እንደሚገባ በዋቸሞ ዩኒቨርሲቲ አሲስታንት ፕሮፌሰር እና መምህር ዶክተር ነጋልኝ አወቀ ተናግረዋል። ይሄ ትልቅ እምቅ ሀብት ነው ማወቅ ያለብን ትልቅ እምቅ ሀብት ስለሆነ ሁላችንም የሚመለከተናል። የሚመለከተን ደረጃ የተለያየ ቢሆንም ሁላችንም የሚመለከተናል። ከኔ ጀምሮ ማለት ነው። ከአንቺ ጀምሮ፣ ከኔ ጀምሮ የህዝብ እውቀት እንዳይጠፋ ምን ይላል መሰለሽ? ኢትዝ አርጀንት ቱ ስተዲ ኢትኖ ቦታኒ ይላል። ኢትኖ ቦታኒን የእነዚህን ህዝብ እውቀት ከእጽዋት ጋር ያለውን ለማጥናት አፋጣኝ እርምጃ መወሰድ ያለበት ይላል። በዋናነት በኢትዮጵያ ብሎም በሀዲያ ዞን ማለት ሀዲያ ዞን ላይ ይሄንን እምቅ ሀብት ሳንመዘግብ ሳን ይዘው የሆነ ቀን ሊቆጨን ይችላል። እስካሁንም የጠፉ በእኛ እድሜ የጠፉ ብዙ እጽዋቶችን እያየን የሉም። ከተማ እየሰፋ ነው። አግሪካልቸራል ላንድ እየሰፋ ነው። ዲፎረስቴሽን ይበዛል። ዲግራዴሽን ይበዛል። ይሄ ሁሉ አንድ ላይ ናቹራል ፋክተር አለ። ክላይሜት ቼንጁን እያየን ነው። አሁን የአየር ለውጡ በጣም እያስቸገረ ያለው የአየር ለውጥ አየር ለውጡ እነዚህ ነገሮች ሳያጠፉ እኛ መያዝ አለብን። ሰስቴኔብል ዩዝን ለማድረግ ኮንዘርቬሽን የቱ ይጠበቅ። ከእነዚህ እጽዋቶች ዝብለን አጥንተን እኳ እናስቀምጡ ለሀገር ግንባታ ጉልህ ሚና ያላቸው ሀገር በቀል እውቀቶች ትኩረት ባለማግኘታቸው ተገቢውን ጥቅም ሳናገኝባቸው ቆይተናል ሲሉም ተናግረዋል። ሀገር በቀል እውቀት የሀገራዊ ችግርን በመፍታት ጉልህ ድርሻ ስላለው ከዘመናዊ እውቀት ጋር ተጣምረው ሊሰራ እንደሚገባም ጠቁመዋል። ይህን ሀገር በቀል እውቀት በሚፈለገው ልክ ያልበለጸገና ያላደገ በመሆኑ ይህ ዘርፍ በማህበረሰብ ውስጥ ሁለንተናዊ ተጠቃሚነት እንዲረጋገጥ ከተፈለገ ማህበረሰቡን ባሳተፈ መልኩ በ በሳይንስና ቴክኖሎጂ ታግዞ መስራት እንደሚገባም ዶክተር ነጋሊን ገልጸዋል። ማህበረሰብና ተቋማት አንድ ላይ ሆነ መስራት አለባቸው። እነዚህ ለየግል ነው የሰሩት። ከዛ ተቋማት ጋር አንድ ላይ ህብረተሰብ ጋር ተቋም እንዴት መስራት አለበት? አብሮ የጥበቃ እቅድ ማዘጋጀት ኮሚኒቲ ቅድም ኮሚኒቲ ንጌጅ ያደረገ ኮሚኒቲ ንጌጅ የሚያደረግ ፉድ ንጌጅ የሚያደረግ ኮሚኒቲ ፓርቲስፐ ኮንዘርቬሽን ፕላኖችን ማዘጋጀት የሆነ ጊዜ ትሬኒንግ ወሰድኩታለ። ፓርትነር ሪሰርች ግሩፕ የሚባል ማለት ትሬኒንጉን ይወስዳል። ገበሬውም አንቺ ትወስጫለች፣ አባይ ትወጫለች። ገበሬው ማሳ የሚያውቀውን እውቀት ሼር ያደርጋል፣ አንቺ ከሳይንስ ያገኘሽውን እውቀት፣ ሁለቱንም አንድ ላይ በመቀናየ ትልቅ ለውጥ ማምጣት ነው። ይህን ለማጠናከር በተለይ ሀገር በቀል እውቀት ለአንድነት ገቢና ለስራ እድል ፈጠራ ያለው አበርክቶን ለማጠናከር የሚመለከተው አካል በትኩረት ሊሰራ ይገባል ሲሉም ዶክተር ነጋልኝ አሳስበዋል። በክልሉ የትምህርት ዘርፍ ውጤታማነት ለማረጋገጥ በ57 ትምህርት ቤቶች የድጋፍና ክትትል ስራ ማጠናከር መቻሉን ምክትል ርዕሰ መስተዳደር አቶ አንተነ ፈቃዱ ገለጹ። ተጨማሪ አለን። በማዕከላዊ ኢትዮጵያ ክልል ትምህርት ቢሮ በወቅታዊና መደበኛ ተግባራት አፈጻጸም ላይ ያተኮረ የምክክር መድረክ በወራቤ ከተማ ተካሂዷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ እንደገለጹት በትምህርት ዘርፍ ያጋጠሙ ችግሮችን ለመቅረፍ የተጠናከረ የድጋፍና ክትትል ስራ ማከናወን ተችሏል ብለዋል። በክልሉ በ17 ወረዳዎችና በሶስት ከተማ አስተዳደሮች በ57 ትምህርት ቤቶች ድጋፍና ክትትል ማድረግ ስለመቻሉም አቶ አንተነ አብራርተዋል ተገኝተዋል። በአፈጻጸም ረገድ የተስተዋሉ ውስንነቶችን ፈጥኖ ማረም ና መልካም ተሞክሮችን አጠናክሮ ማስቀጠል እንደሚገባም አቶ አንተነ አሳስበዋል። የተማሪዎችን የንባብ ክህሎት ለማሳደግ የመምህራንን የላቀ ተነሳሽነት ይጠይቃል ሲሉም አቶ አንተነ አብራርተዋል። ባለፈው አመት አንድ ነጥብ 19 ቢሊየን ብር ሀብት የትምህርት ቤቶችን ደረጃ ለማሻሻል መሰራቱን ያስታወሱት ኃላፊው በዚህም የትምህርት ቤቶች ግንባታ፣ ጥገና ና ሌሎች ተዛማጅ የትምህርት ልማት ስራ ማከናወን ተችሏል ብለዋል። በዘርፉ የሚያጋጥሙ ችግሮችን በማ ቢቋረም ለውጤታማነቱ በልዩ ትኩረት ሊሰራ እንደሚገባም ጠቁመዋል። ለመጽሐፍት ህትመት ስራ ህብረተሰቡን በማሳተፍ መሰራቱን አቶ አንተነህ በአብነት ጠቅሰዋል። ተከታታይ የትምህርት ማሻሻያ ስራን በማጠናከር የመምህራንን የአቅም ውስንነት ለመፍታት መስራት ተገቢ ስለመሆኑም ኃላፊው አመላክተዋል። የመምህራን የሙያ ምዘና በማካሄድ ለዘርፉ እድገት ልዩ ትኩረት በመስጠት እንደሚሰራም አብራርተዋል። መምህራን በሁሉም ዘርፍ ተወዳዳሪነታቸውን ለማሳደግ የቴክኖሎጂ አቅማቸውን መገንባት ተገቢ ነው ያሉት ኃላፊው በኢትዮ ዲኮደርስ የስልጠና እድል በመጠቀም ረገድ ግንባር ቀደም ሆነው ሊገኙ እንደሚገባ አስረድተዋል። በመድረኩም ከዞኖች ከልዩ ወረዳዎች የተውጣጡ የትምህርት አመራሮችና ባለድርሻ አካላት ተገኝተዋል ሲል የክልሉ ኮሚኒኬሽን ቢሮ ዘግቧል። በከንባታ ዞን የዱራሜ ከተማን ገጽታ የሚቀይርና እድገቷን የሚያፋጥን የ25 ኪሎ ሜትር የኮሪደር ልማት ስራ እየተፋጠነ መሆኑን የከተማ አስተዳደሩ አስታወቀ። ሊዲያ ጴጥሮስ ተጨማሪ አላት። የከተማ አስተዳደሩ ከንቲባ አቶ ታረቀኝ ተስፋዬ የዱራሜ ከተማን ለነዋሪዎችና ለኢንቨስትመንት ምቹ ለማድረግ የ25 ኪሎ ሜትር የተቀናጀ የኮሪደር ልማት ስራ እየተከናወነ መሆኑን ገልጸዋል። የኮሪደር ልማቱ ለነዋሪዎቹ የልማት ጥያቄ ምላሽ እንደሚሰጥ ጠቁመው የከተማ ነዋሪዎችም 79 ሚሊዮን ብር የሚገመት ሀብታቸውን በፍቃደኝነት በማንሳት ለስራው ስኬታማነት እገዛ ማድረጋቸውን ገልጸዋል። ጉራሜ ከተማን ለኢንቨስትመንት፣ ለነዋሪዎቹ ምቹ፣ ጽዱና ውብ እንዲሆን ተደርጎ የተሰራ ያለበት ነው። ያው እንደ ከተማ አስተዳደር ወደ 25 ኪሎ ሜትር ኮሪደር ልማት ስራዎችን እየሰራን እንገኛለን። ይሄኛውን የምታዩት የመጀመሪያው ፌዝ ነው። አጠቃላይ መነሻ ላይ የኮሪደር ልማቱ የሚሰራባቸው አካባቢዎችን የሳይት ክሊራንስ ስራዎች መስራት ከህዝብ ከማወያያት ጋር ከተለያዩ ባለድርሻ ጋር ውይይት አድርገን ህዝቡን በማስተባበር ወሰን የማስከበር ስራዎችን ሰርተናል። አካባቢውን ቤት በማፍረስ አጥር በማፍረስ የተለያዩ የዛፎችን በማንሳት ጭምር ህዝቡ ትልልቅ ስራዎችን ሰርተዋል። በዚህ ሂደት ውስጥ ወደ 79 ሚሊዮን ብር አካባቢ የሚገመት ሀብት ነው አሁን ከምናሰራበት አካባቢ ማስነሳት የቻልነው። የከተማው የኮሪደር ልማት ስራው አምስት መቶ ሚሊዮን ብር እንደሚፈልግ ገልጸው ለስራው ስኬታማነት አስተዳደሩ ከህብረተሰቡ ጋር በቅንጅት ይሰራል ብለዋል። በከተማው የተጀመረው የኮሪደር ልማት ስራ በታቀደለት የጊዜ ገደብ ተጠናቆ ለአገልግሎት እንደሚበቃም ትኩረት ተሰጥቶ እየተሰራ መሆኑን ነው ያስረዱት። ይህ 25 ኪሎ ሜትር ወደ አምስት መቶ ሚሊዮን ብር አካባቢ ይፈልጋል። አብዛኛው በህብረተሰብ ተሳትፎ ነው የሚሰራው ማለት ነው። ከህብረተሰብ ተሳትፎ እናገኛለን ብለን ህብረተሰቡን በማስተባበር ሀብት ሞቢላይዝ የማድረግ ስራዎችንም ጀምረናል። በአንድ ቀን እስከ 78 ሚሊዮን ብር በላይ ቃል ተገብቶ ገንዘብም አካውንት ተከፍቶለት ወደ ማስገባት ተችሏል። ሌላውኛውም ቀን እንደዚህ መድረክ እየፈጠርን ከህዝቡ ጋር እየተግባባን ኦልሞስ ወደ 133 ሚሊዮን አካባቢ ቃል ተገብቷል። ሁሉም ማህበራዊ መስረት እየተሳተፈ ነው የሚገኘው አቅም በቻለው አቅሙን የሚችለው እስከ ሊስትሮ ድረስ ጭምር ተሳትፎ እያደረገ ነው። በሀገር ውስጥም በኢትዮጵያ ከኢትዮጵያ ውጭም ያሉ የአካባቢን ልማት የሚፈልጉ የከተማውን እድገት የሚፈልጉ ሁሉ እየተባበሩ ይገኛሉ። የብሔረሰቡ ተወላጅ ያልሆነው ጭምር እየተሳተፈ ነው ያለው ማለት ነው። ስለዚህ ለዚህ ደግሞ እንደ ከተማ አስተዳደር ልዩ ትኩረት ሰጥተን እየሰራ ነው። አስተያየታቸውን ለኢዚያ ከሰጡ የከተማው ነዋሪዎች መካከል ወይዘሮ ኤልሳቤጥ ጡሚሶ እንዳሉት በከተማው ልማትም ለማስፋፋት እየተከናወኑ ባሉ ስራዎች ደስተኛ መሆናቸውን ተናግረዋል። ሕብረተሰቡን በማሳተፍ በከተማው የተጀመረውን የኮሪደር ልማት ስራ ከተማዋን ከማሳደግ ባለፈ የልማት ጥያቄያችንን በመፍታት ተጠቃሚ የሚያደርገን ነው ብለዋል። ለመዝናናት ብዙ ለምናት ውብናት፣ ነገር ግን ይህ መሰረተ ልማት ብዙ የተሟላ አልነበረም። አሁን ግን በጣም ደስ የሚልና ጥሩ በቃ ለእይታም፣ ለመናገርም ሰዎችን ከሌላ ሀገር አምጥቶ ጎብኙልን፣ ለጥየቃ በተለያየ በስብሰባ ቢመጡ የህዝብ ተሳትፎነቱ ወሳኝ ነው። ለልማት ህዝብ ተሳትፎ ሲኖረው፣ በተለያየ አቅጣጫ ቅድሚያ ለልማቱ ሲሰጥ ጥሩ ነው ለዛ ይሄ ኮሊደር ልማት ደሞ እንደ ህዝብም እንደኛም እንደ ሌላውም ቱሪስቶች ያው መጥተው ማናፍርበት ከተማ እየሆነች እንደሆነ በጣም እኔ እንደ ግሌ በጣም ደስ ብሎኛል። ሌላኛውም የከተማው ነዋሪ አቶ ደመላሽ ኃይለ ሚካኤል በበኩላቸው እንዳሉት ከቅርብ ጊዜ ወዲህ መንግስት በተለያዩ የሀገሪቱ ከተሞች ዜጎችን ተጠቃሚ ለማድረግ ያከናወናቸውን የኮሪደርና መሰል የመሰረት ልማት ስራዎች ህብረተሰቡን በተለያየ መንገድ ተጠቃሚ እያደረጉ ነው። እንደ ኢዚያ ዘገባ የኮሪደር ልማት ስራው ዱራሜን ለነዋሪዎቹ ምቹ ከማድረግ ባለፈ ከተማዋን የቱሪዝም ማዕከል ለማድረግ አጋዥ በመሆኑ ህብረተሰቡ ለልማቱ በሚችለው አስተዋጽኦ እያደረገ መሆኑን ተናግረዋል። በሁሉም ከተሞች የሚሰሩት አገራዊ ነገን የሚያስብ እንደ ትውልድም ለልጅ ልጆች የሚተርፍ ስራ ነው። ይሄን እንደ መንግስትም በጣም ከምደግፈው አንዱ ፕሮጀክት ነው እና ወደ ዱራሜ ስመጣ በአጭር ጊዜ ውስጥ በዚህ አመት አሁን ከፍተኛ የሆነ ለውጥ አለ። በመንገዶች ዙሪያ፣ በጽዳት ዙሪያ፣ በተለያዩ ሁኔታዎች የሚታይ ነገር እያየው ያለውበት ሁኔታ ነውና የዱራሜ ወደፊት በጣም ከዚህ የተሻለ ምትስብ ለእንግዶች የተመቸች ከተማ እንደምትሆን እርግጠኛ ነኝ። የአቶ አሊ ከድር መሐመድ የቀብር ስነስርዓት ተፈጸመ። የቀድሞ የስልጤ ዞን ዋና አስተዳዳሪና የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር መሐመድ ትላንት ሚያዝያ 22 2017 ዓ.ም በመኪና አደጋ ከዚህ ዓለም በሞት ተለይተዋል። አቶ አሊ ከድር ከወረዳ ጀምሮ በዞንና በክልል ተቋማት በተለያዩ የኃላፊነት ቦታዎች ላይ ሀገራቸውንና ሕዝባቸውን በቅንነትና በታታሪነት ሲያገለግሉ ቆይተዋል። አቶ አሊ ከድር የኢፌዴሪ የፌዴሬሽን ምክር ቤት አባል ሲሆኑ የተሰጣቸውን የህዝብ እና የመንግስት ኃላፊነት በብቃት የሚወጡ የተግባር ሰው ነበሩ። በቀብር ስነ ስርዓቱ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻውጣ ሰው የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የስራ ባልደረቦቻቸው በተገኙበት በወራቤ በኬ የሙስሊም መካነ መቃብር ተፈጽሟል። አቶ አሊ ከድር መሐመድ ባለትዳርና የሁለት ወንድ ልጆች አባት ነበሩ። ሀገራዊ የምክክር ኮሚሽን በኢትዮጵያ አለመግባባቶችን ወደ ውይይት በማምጣት በዘላቂነት ለመፍታት በሚደረገው ጥረት የበኩሉን ሚና እየተወጣ መሆኑን የኢትዮጵያ መምህራን ማህበር አስታወቀ። ለምለም ይል ተጨማሪ አላት። በኢትዮጵያ የሚታዩ አለመግባባቶችን በምክክርና ውይይት ለመፍታት እንዲቻል ሀገራዊ የሆነ የምክክር ኮሚሽን ተቋቁሞ ወደ ስራ መግባቱ ይታወሳል። ኮሚሽኑ ከተቋቋመ ጀምሮ በኢትዮጵያ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የተፈጠሩ አለመግባባቶችን በውይይት ለመፍታት አበክሮ እየሰራ ይገኛል። የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሀንስ በንቲ እንዳሉት ችግሮችን ለመፍታት ከምክክርና ውይይት ውጪ መፍትሄ ማምጣት አይቻልም። ማህበሩ በኢትዮጵያ የማያግባቡ ነገሮችን በውይይትና በምክክር ለመፍታት እየተደረገ ባለው ያለው የምክክር ሂደት አጋዥ ለመሆን ከሀገራዊ ምክክር ኮሚሽን ጋር ስምምነት መፈራረሙን ገልጸዋል። በዋናነትም ሁሉም አካላት ችግሮችና የሚያነሷቸውን ጥያቄዎች በውይይት በምክክርና በሰላማዊ መንገድ እንዲፈቱ ለማድረግ ያለሰለሰ ጥረት ያስፈልጋል ነው ያሉት። በኢትዮጵያ ላለፉት በርካታ ዓመታት ችግሮችን በጠመንጃ አፈሙዝ ለመፍታት ጥረት ሲደረግ የቆየ ቢሆንም መፍትሄ ሊያመጣ ለመቻሉ በተጨባጭ መታየቱንም አመልክተዋል። በመሆኑም አለመግባባቶችን በዘላቂነት ለመፍታት ከጠመንጃ አፈሙዝ ይልቅ ውይይትንና ምክክርን ማስቀደም እንደሚገባም ጠቅሰዋል። ሁሉም አካላት በዚህ የውይይት መድረክ መጥተው አሉ የሚሉ ጉድለቶችን፣ ጥያቄዎችን በሰላም ሁኔታ በውይይት በምክክር እንዲፈታ እንዲሳተፉ ጥሪ ስናደርግ ነው የነበረው እና የእኛ ችግር የሚፈታ በውይይት ነው፣ በጦርነት አይደለም። ይህን ተለማምደናል። አለፉት ብዙ ዘመናት ኢትዮጵያ ውስጥ ችግሮችን ለመፍታት በነፍጥ ጦር በማንሳት አንዱ ሌላውን በመግደል ነው። ይሄ መቆም አለበት። ይሄ ሳይክል፣ ይሄ የማያቆም ችግር ቆሞ ተፈቶ አገራችን ሰላማዊ ሆና ለሀገራት ለልጆቿ ለዜጎቹ ምቹ እንድትሆን ማድረግ ያስፈልጋል። ሁሉም አካላት ለምክክሩ ስኬት የበኩሉን አስተዋጽኦ በማድረግ በኢትዮጵያ ዘላቂ ሰላምን ለማረጋገጥ የሚደረገውን ጥረት ማገዝ እንደሚጠበቅበትም ፕሬዝዳንቱ ጠቁመዋል። ማህበሩ ሀገራዊ ምክክር ኮሚሽኑ በኢትዮጵያ ለመግባባቶች ወደ ውይይት በማምጣት ለዘላቂነት ለመፍታት በሚያደርገው ጥረት የበኩሉ ሚና እየተወጣ መሆኑን ገልጸዋል። ለዚህም ደግሞ በሁሉም ክልሎች ከወረዳ ጀምሮ ያሉ አባላት ለምክክሩ ስኬታማነት በትብብር እየሰሩ ነው ብለዋል። እንደ ኢዜአ ዘገባ ምክክሩ ለኢዜአ አስፈላጊና ጠቃሚ መሆኑን ማህበሩ ያምናሉ ያሉት ፕሬዚዳንቱ፣ በመምህራን መዋቅር መሰረትም አጀንዳ በመለየትም ለኮሚሽኑ ያቀረበ መሆኑን ጠቁመዋል። በጣም በቅርበት ነው እየሰራን ያለነው፣ ለኢትዮጵያ ይጠቅማል ብለን እናስባለን። ሁሉም አካላት በዚህ ጉዳይ እንዲሳተፉም ጭምር ጥሪ ስናደርግ ነው የቆየ። አሁንም ይህን አጠናክረን እንቀጥላለን። አጀንዳ በመለየት እኛም በራሳችን መዋቅርም ጭምር ለኢትዮጵያ ይበጃል የምንለውን ሰብስበን ለኮሚሽኑ የማሳወቅ ስራ ሰርተናል። ስለዚህ ይሄ ወደፊትም ተጠናክሮ ይቀጥላል ማለት ነው።